የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም በማለት ህዋትን አቶ ጌታቸው ረዳ ከሰሱ። ይህ ቡድንና ተከታዮቹ በህልማቸውም ሆነ በውናቸው የማይፈቷቸው ሁለት አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው። የመላው ህዝባችን ሰላም፣ የተፈናቀሉ ወገኖቻችንን ተስፋንና፣ የትግራይ ወጣቶችን መጻይ ህልምና ነገን ቀምቶ ሊፈቱት ያልቻሉትን አመላቸውን ለማርካት ወደ ሌላ ዙር የጥፋት አዙሪት ሊያስገቡን ቆምተዋል፣ በማለት አቶ ጌታቸው ረዳ ስላለው ስለ ህዋት እየገለጹ ናቸው። በፊት ብዙ ኢትዮጵያኖች ያሰቡት አቶ ጌታቸው ረዳ እና በነደብረ ሲሆን መካከል ግልጽ ክፍፍል ወይም ልዩነት ሲፈጠር የውሸታቸውን እያስመሰሉ ነው በማለት ሲከራከሩ ነበር። ግን የኋላ ኋላ እውነታውና አቶ ጌታቸው ረዳ ወደ ፌዴራል መምጣታቸው በርካቶች ሀሳባቸውን አሁን እውነት ነው በማለት ትክክል ነው ለካ ልዩነት ተፈጥሯል በማለትም ሀሳባቸውን እየገለጹ እንደሚገኙ ና በአቶ ጌታቸው ረዳ ና በህወት መካከል የተፈጠረው ክፍተትስ ዋነኛው ምክንያት ምንድን ነው ብባልም አቶ ጌታቸው ረዳ ለምን የተፈናቀሉትን ወደ ቀያቸው ወደ ወልቃይት ና የተለያዩ አካባቢዎች አልመለሱም በማለትም ነው ህወት ጥያቄ ያቀረበው ወልቃይት ና በተለይ ራያ የአማራና የትግራይ አካባቢ ውዝግብ ከምነሱባቸው ስፍራዎች መካከል ናቸው። በተለይ ወልቃይትና ራያ የምርታማ ቦታ እንደሆነ ጭምርም፣ ወልቃይት ደግሞ ለየት ያለ ለምና ሰሊጥ የመመረትበት መሬት እንደሆነ ጭምርም የውጦት መረጃዎችና እውነታዎች ያሳያሉ። አልፎም ደግሞ ከአጎራባች ሀገራት ጋር የሚያዋሰ ስፍራ እንደሆነ ጭምርም ነው። አብሬያቸው ቆዩት። ሚኪ ነኝ። ሰላም ቆዩልኝ።